የሀገሪቱን ፈጣን የሕዝብ ቁጥር እድገት የሚሸከም የግብርና ምርታማነትን ለማረጋገጥ አዳዲስ ፖሊሲና ስትራቴጂዎችን ነድፎ መስራት እንደሚገባ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። በሀገር አቀፍ ደረጃ የተሻሻለውን የግብርናና ገጠር ልማት ፖሊሲን አስመልክቶ በባህር ዳር የፖሊሲ ማሻሻያ ትውውቅ ተካሂዷል። እያየው ተስፋው የኢትዮጵያ መንግስት የግብርናና ገጠር ልማትን ውጤታማ ለማድረግ በ1994 ዓ ም ፖሊሲ ነድፎ ተግባራዊ ሲያደርግ ቆይቷል። ይህ ፖሊሲ የሀገሪቱ ኢኮኖሚ መሰረት በሆነው የግብርናው ዘርፍ ቀላል የማይባል አስተዋጽኦን አበርክቷል። ይሁን እንጂ ከህዝቡ ቁጥር እድገት ጋር ተያይዞ እየጨመረ የመጣውን የግብርና ምርት ፍላጎት ለማርካት ፖሊሲውን ማሻሻል አስፈልጓል። የተሻሻለው የግብርናና ገጠር ልማት ፖሊሲ ከባለድርሻ አካላት ጋር ትውውቅ የተደረገበት ነው። በባህር ዳር በተደረገው የትውውቅ መርሃ ግብር መልእክታቸውን ያስተላለፉት የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ሁሴን የተሻሻለው የግብርናና ገጠር ልማት ፖሊሲ ከግብዓት ከቴክኖሎጂ ከምርምርና ካሰራር አኳያ ወቅቱን የዋጀ በመሆኑ ትልቅ ውጤት ያስመዘግባል ተብሎ ይጠበቃል ብለዋል። የህዝብ ቁጥራችን በመብዛቱ የምንመገበው ነገር እየጨመረ ስለምሄድ ይህንን የሚሸከም የምግብ አቅርቦትና የምግብ ሉዓላዊነትን መፍጠር ስለሚያስፈልግ የግብርና ፖሊሲው እንዲሻሻል ካደረጉት አንዱ ቁልፍ ጉዳይ ነው። የአማራ ክልል ኢኮኖሚ አምሳ ሁለት በመቶ የግብርናው ዘርፍ መሆኑን ያስረዱት ምክትል ርዕሰ መስተዳደሩ በተሻሻለው ፖሊሲ በመታገዝ የገጠር ልማቱን አዘምኖ ለመተግበር ትኩረት ተሰጥቶ ይሰራል ብለዋል። ማረሻና ሙፈር ብቻ ተጠቅመን ማሳደግ አይቻልም። ስለሆነም ይህንን እንዲቀየር የሚያደርግ የፖሊሲ ለውጥና አቅጣጫ ተይዞ ወደ ስራ እየተገባ የምክር መድረክ በተለያዩ ክልሎች እየተደረገ እንዳለ እንገነዘባለን። ከዚህ በፊት የነበረው የግብርናና ገጠር ልማት ፖሊሲ ዋና ትኩረቱ የሰብል ልማት ላይ ነበር ያሉት በምክትል ርዕሰ መስተዳደር ማዕረግ የገጠር ክላስተር አስተባባሪና ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ አዲሱ ፖሊሲ ደግሞ ያልነበሩትን ያካተተና ነባሮችን የሚያሻሻለ ነው ብለዋል። አሁን ዘመን ወቅቱ ከደረሰበት የእድገት ደረጃ ጋር የሚመጣጠን ታሳቢ የተደረጉ የልማት ሳቢዎች ጭምር ገብተውበታል። አርብቶ አደሩን ማዕከል ያደርጋል። ተረስቶ የነበረውን የተፈጥሮ ሀብት ልማትና ጥበቃ ስራ በልዩ ሁኔታ እንድንሰራ እድል የሚሰጥ ነው። ከዚህ በፊት ቢኖርም የፖሊሲ ትኩረት ግን አላገኘም ነበር። አሁን ላይ የእንስሳት እርባታው ዘርፍና የተፈጥሮ ሀብት ልማትና ጥበቃ ዘርፉ ትልቅ ትኩረት እንዲያገኝ ተደርጓል። የሚወጡ ፖሊሲዎች፣ ስትራቴጂዎች እና ማስፈጸሚያ ስልቶች ያሰብነውን ልማት ለማሳካት መሳሪያ ይሆናሉ እንጂ በራሳቸው ግብ አይደሉም እና ለተግባራዊነቱ ሁሉም አካል መረባረብ አለበት ያሉት ደግሞ የግብርና ሚኒስትር ዴታው ዶክተር መለስ መኮንን ናቸው። እንደ ሀገር በግብርና ትራንስፎርሜሽን ልናሳካ የሚገባውን በገጠር ትራንስፎርሜሽን ልናሳካ የሚገባውንና የኢኮኖሚ መዋቅራዊ ሽግግር ማምጣት የምንፈልገውን እሱን የምናሳካበት ቱልስ ናቸው ኢንስትሩመንት ናቸው፣ በራሳቸው ግብ አይደለም። ስለዚህ እነሱን ከማዘጋጀት ጀምሮ እነሱን መምራት፣ እነሱን መፈጸም በዚህ ውስጥ የሊደርሺፕ የባለሙያው፣ እንደዚሁም አጠቃላይ ያገባኛል የሚለው ስቴክሆልደር በሙሉ የሁላችንም ኮሚትመንት እጅግ በጣም ወሳኝ ነው። የኢትዮጵያ ግብርና በፈተና ውስጥም ሆኖ ውጤት የሚያስመዘግብ ዘርፍ መሆኑ በተለያዩ ጊዜያት ታይቷል ያሉት ሚኒስትር ዴኤታው ዘርፉን ብናዘምነው ደግሞ ትልቅ የኢኮኖሚ ሽግግር የሚፈጥር ነው ብለዋል። ኮቪድ ሲመጣ ብዙ ሾክ ነበረ፣ እሱን ተቋቁሞ ያለፈ ነው። ኢንተርናል ኮንፍሊክቶች ሲመጡ ግብርናችን ተቋቁሞ ያለፈ ነው። ስለዚህ ከዚህ በላይ ደግሞ ትራንስፎርም ብናደርገው ከእኛም አልፎ ለሌላም መትረፍ የሚችል ሴክተር እንዳለን የሚያሳይ ነው ብዬ አስባለሁ። የተሻሻለውን ፖሊሲ በቀጣይ ጊዜያት ወደ መሬት ለማውረድ አስተሳሰቡን ከቀበሌ ግብርና ማሰልጠኛ እና ከአርሶ አደሮች ድረስ ማስረጽ ይጠበቃልም ብለዋል።